ጤና ስጥልን የምሳሌ ተከታታዮች እንዴት ናቸው? ብሩኬን የደበቀ ሰው ማን ነው? ግን ብሩኬ የት ገባ? ብሩኬ ስለጠፋ ምንም አያምርም። ብሩኬ መልሱት። ብሩኬ መመለስ አለበት ማለት ነው። ነገር ግን ጀግና ወንድም አለው ወንድሙ መጥቷል። ስሙ ግን ከባድ ነው ቀላል ነው። ለማንኛውም ብሩኬ የት ጠፋ ቤቴ መልሱት። ሙጉስ የብሩኬ ወንድም መቶለታል። ከእንግዲህ በኋላ ሙጉስ ዝናን የሚፈራ አይመስለኝም፣ ምክንያቱም ጀግና ሰው ይመስላል። ገና ካገባው የብሩኬ ወንድም አሁንም ዝና ሙጉስን አግኝቶታል፣ ምክንያቱም ብር ሲያወጡ ሰው ስላስቀመጠ ወደ ወደ ብሎ ነገሩት ለዝና ዝና ሙጉስ እንዳለ ደርሶበታል። ነገር ግን የብሩክ ወንድም አይዞ አትፍራ ወንድሜ እኔ ያለውል አትፍራ ብሎታል። ስለዚህ መሀሌትና ዝና መቼ ነው ሙጉስንና ብሩክን መከታተላቸውን የሚያቆሙት? ይመስለኛል ማህሌትን ሳታቀው ዝና የብሩክ መጥፋት ላይ እጁ አለበት ብዬ ነው የማስበው ምናልባት ብሩክ እንዲሁ ከቤት ወጥቶ ዝም ብሎ አይጠፋም። ምናልባት ምሳሌን ያሳከመ ገንዘብ ቤቱን አልሸጠም ብሏል ዝና። ምናልባት በዛ ምክንያት ካልሆነ በስተቀር የዝና እጅ አለበት ብዬ ነው የማስበው። ምክንያቱም ብሩክ ሶስት ቀን አራቀ ሊሆነ ነው ስልኩን ዝግ ነው። ስልኩን አነሳው? ከመኝታ ቤቱ ተነስተው ነው የጠፋ ማለት ነው። ስለዚህ መሐሌት የማታውቀው ነገር አለ ብዬ አስባለሁ። ምክንያቱም ብሩክ የት እንደሄደ የት እንደገባ መሐሌት ምንም የምታውቀው ነገር የለም። ስና ግን ደረቱን ነፍተው ስለ ብሩክ ምንም አልደነቀው። ለምንድን ነው የት ሄደ የት ገባ ለምን አላለው? ስለዚህ ምናልባት ከተናገረ ማህሌት ተናገር ይሁን ብሎ ይመስለኛል። ብሩክ ፖሊስ አመልክቷል። ምክንያቱም ልጅቱ ምሳሌ የሆነ ነገር ብትሆን እሱ ላይ የሆነ ነገር ቢደርስ፣ ቤተሰቦቹ ላይ የሆነ ነገር ቢደርስ ዝና ነው በማለት ስላሳወቀ ምናልባት በዛ ምክንያት ፈርቶ ነው እንጂ የብሩክ መጥፋት ላይ እጅ አለበት ብዬ ነው እኔ የማስበው ዝና ከሌለበት ጥሩ ነው። በሌላ ምክንያት ብሩክ ወጥቶ ከሆነ እስር ቤትም ከሆነ ዝና እጁ ከሌለበት መልካም ነው። ግን አሁንም ዝና ነው የሚጠራጠረው። አሁን ግን የብሩክ ወንድም ዝና ማፋጣት አለበት። ምክንያቱም በሞጉስ ምክንያት ተገናኝቷል። ሞጉስን ፈለጋ ደረቱን ነፍተው እንግዲህ የብሩክ ወንድም እኔ አንፋጣለሁ በሰላም ነው እንኳን እንደናመጣ እያለው ነው። ስለዚህ ወንድነት ማነው? ወንድ ማነው? ፈሪ ማነው? ጀግና የሚለውን ይታያል ብዬ አስባለሁ። ለማንኛውም ቅድስትን በጣም ፈርታለች። ምሳሌም አባት የት ነው እያለች እየጠየቀች ነው። ስለዚህ ቅድስት ጀግና ናት። ግን ቅድስት ምክንያቱም ማለትና ዝና ሲከታተሏት ደውላለሁ ወደ ፖሊስ አልያም ጭዋለሁ እንዳትጠጉኝ እያለች ያው በመሀል እንግዲህ የብሩክ ወንድም ከች ብሎላቸዋል ማለት ነው እንጂ እሱ እንኳን ባይመጣ ቅድስት እነዝናን ታስጠጋለች ብዬ አላስብም። ምክንያቱም ወደው መደወል ትችላለች እንዲሁም ደግሞ በጭዋት ቀውጥ ማድረግ ትችላለች ማለት ነው፣ እና ይህን ይመስላል ውድና የተከበራችሁ ብሩክ መመለስ አለበት። ብሩክ የሚመለስልን የምትሉ እጅ አውጡ። ምክንያቱም ካለሱ ምንም ሚደምቅና የሚያምር የለም። ሉላ ደግሞ ፀሐይን ያፍቋታል። አሁንም ዝናን ሽሽት ዝናን ፍራቻ ያው ከቤት አትወጣ። ግን አሁን ይለይላቸዋል ብዬ አስባለሁ። ምክንያቱም አሁን ፊት ለፊት ከተጋጠሙ ምናልባት ዝናም ከእንግዲህ በኋላ ይፈራል ብዬ አስባለሁ። ወይም ደግሞ ይቆርጥለታል ብዬ አስባለሁ። ምክንያቱም እሷ ስላልወደደችኝ፣ እሷ ስላልፈለገችኝ ነው እስካሁን ድረስ ያላገኟት፣ እሷ ብትወደኝና ብትፈልገኝ አላጣትም እያለ እንግዲህ ራሱን ለማሳመን የሞከረ ነው ይመስለኛል። ዝና ያው በደንብ ስለሚወዳት መቼም ቢሆን አይተዋትም። ነገር ግን ቀስ ቀስ እያለ ማህሌትንም እያስረሳችው ወደፊት ምናልባት ከረሳ እስከዛ ድረስ ግን እንግዲህ እግዚአብሔር ያውቃል። ለማንኛውም መልካም ቆይታ ይሁንላችሁ። ብሩክን ፈለጋችን እንቀጥል። ቻው